እስልምናን ያልተቀበለ ግለሰብ ነበር። ሰውየው አንድ ጊዜ እንኳን ሳይሰግድ የጀነትን ከፍተኛ ደረጃ ይገባል። አንድ ሰው በትንሽ ተግባር የጀነትን ከፍተኛ ደረጃ የደረሰበት ድንቅ ታሪክ። እሱ በጭራሽ ሰግዶ አይውቅም። በነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ዘመን ከነበሩት ከሃዲያ መካከል አንድ ሰው ነበር። ሙስሊሞች ሊዋጉ ለጂሃድ ሲወጡ አንድ ሰው ወደ እሱ ዘንድ መጣ። እኔ በትክክል የበድር ዘመቻ ይሁን የኡሁድ ወይንም ከዛ በኋላ የሆኑ ዘመቻ እንደሆነ እርግጠኛ አይደለሁም። ይህ አሁን ታሪኩን የምናወጋው አብደላህ ኢብኑ አስለም እንግዲህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቀርቦ እንዲህ አላቸው። አንተ የአላህ ነብይ ሆይ፣ ከአላህ ውጪ የሚመለክ አምላክ እንደሌለና አንተ የአላህ መልክተኛ እንደሆንክ ለመመስከር መጥቻለሁ የእስልምናን እምነት ለመቀበል መጥቻለሁ ብሎ ዝግጅነቱን ገለጸላቸው። ነቢዩ ሰለላሁ ዓለይሂ ወሰለም እያንዳንዷን ነገር ሙሉ በሙሉ ለእርሱ ካብራሩለት በኋላ በይአ ወይንም የእምነት ቃል ኪዳን አደረጉለት። እሱም ከአላህ ውጪ የሚመለክ አምላክ እንደሌለና እርስም መልእክተኛው እንደሆኑ መስክሯል። ልክ ከነቢዩ ሰለላሁ ዓለይሂ ወሰለም ሸሃዳን ተቀብለው ጥቂት እንደቆየ የጂሃድ ጥሪ ነበር እና ነብዩ ሰለላሁ ዐለይሂ ወሰለም ለሱ እንዲያሉት አንተ ሙስሊም ሆነ ገና ስለሆነ ተቀምጠህ እምነትህን መማር አለብህ። አሁን ጂሃድ ለመውጣት ግዴታ ያለብህም ምንም አይደለም፣ ከግዴታ ነጻ ነህ። አላህ ጥራት ይገባውና፣ በእውነቱ በመጽሐፎች ውስጥ ስሙ አልተጠቀሰም። ለምን? ምክንያቱም ትኩረቱ በስም ላይ አይደለምና ማንነት፣ ቀለም፣ ዝርያ ወይንም ባህል ላይ አይደለም። ወንድ ወይም ሴት መሆናቸው ምንም አይደለም። የአንድ ሰው ተግባርና ሐሳቡ ነው ክብር የሚሰጠው፣ ቀለምህ ወይም ቅርጽህ አይደለም። እርሱም አንተ የአላህ ነብይ ሆይ ወንድሞቼና እህቶቼ በአላህ መንገድ ላይ ሲጋደሉና ሲጎዱ እያየሁ በዝምታ ለመቀመጥ አያስችለኝም። ሙስሊም አልሆንኩም። ይልቁንም በአላህ መንገድ ለመታገል እስልምናን ለመከላከልና በእስልምና ላይ ለመሞት ዝግጁ ነኝ ይልቁንም ቀስት ከአንገቴ በዚህ በኩል ገብቶ በዛ በኩል እንዲወጣ ነው እምመኘው በማለት በጣቱ ጠቆመ ነቢዩ ሰለላሁ ዓለይሂ ወሰለም የሱን ቁርጠኝነት ባየ ጊዜ እንዲህ አሉት በጣም ጥሩ እንግዲያውስ ናና አልፍርዶውስን የጀነት ከፍተኛ ደረጃን እንዴት ልነፍግህ እችላለሁ ብሎት አብሮት ሄዶ ተዋጋ። ሙስሊሞችም አሸናፊዎች ሆኑ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሰው ልጆች ሁሉ እዝነት ተደርገው የተላኩ በመሆናቸው ማንም የማያስታውሳቸውን አንድ ወይንም ሁለት ሰዎች የማያስታውሱት እሳቸው ነበሩ። ስለዚህም ይህንን ሰሀብይ ፍለጋ ሄዱ። ወዲህ ወዲያ እያማተሩ አፈላለጉት፣ አላገኙትም። በመጨረሻም ብዙ ካሃዲያን በሱ ዙሪያ ገሎ በመካከላቸው የሞተ ሆኖ መሬት ላይ አገኙት። ነቢዩ ሰለላሁ ዐለይሂ ወሰለም ወደ እሱ ተመለከቱና በአንገቱ ላይ የጠቆመውን ቦታ በትክክል አዩ። ቀስት በአንገቱ ከዚህ በኩል ገብቶ ከዛ በኩል ወጥቷል። አላህ የፈለገውን በትክክል ሰጥቶታል። ነቢዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ ያዳምጡ። ነጥቡ ይሄ ነው አሉ። እሱም አንድ ነገር በጣም ጽንፍ ላይ ሲሆን ብቻ የሚነገር የአርብኛ ቃል ተናገረ። አስደናቂ ማለት ነው። አንድ ጊዜ እንኳን ሰግዶ አይውቅም። አንተ አላህ ሆይ ካንተ ውጪ ሌላ የለም። አላህ ጥራት ይገባውና እሱ ጀነተል ፍርዶውስን ይገባል። እና በጭራሽ እና በህይወቱ አንድ ጊዜ እንኳን ግንባሩ መሬት አልነካም። ይህ ለአላህ ፍቃድ ተስፋ ነው። አንዳንድ ጊዜ የምንሰራቸው ትንሽ ተግባራት ከብዙ ትላልቅ ተግባራት የበለጠ ክብር የሚሰጣቸው ናቸው እና አንዳንድ ጊዜ ብዙ ትላልቅ ስራዎችን መስራት አንችልም፣ መስራትም አልቻልም። ሆኖም ግን አላህ እንዴት ግርማ ሞገስ ያለው ነው። በጀነት ውስጥ ከፍተኛ ቦታ እንድትገባ ያደርግሃል። ስለዚህ በእምነት ወንድሞቼ እና እህቶቼ የድርጊቱ መጠን ሳይሆን የድርጊቱ ጥራት ነው ዋናው። ይህን ይመስላል። አንድም ሰላት ሳይሰግድ በጅሃድ ተሳትፎ ሸሂድ በሆነው ከፍተኛውን የጀነት ደረጃ ፍርዶውስን የገባው የአብደላህ ኢብኑ አስለም ድንቅ የህይወት ታሪክ የአላህ ሰላምና እዝነት በሱ ላይ ስፈን። የዛሬን በዚህ አበቃን። በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና እዝነት በሁላችንም ላይ ስፈን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።